በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አማሚሩ ለወራ ሚያዝያ ቡሩክ መዓልቱ አሰርቱ ወሰለስቱ ወእምዝቱ የሰቅ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ አስራ ሶስት ሰዓት ሲሆን ከዚያም ይጨምራል። ሚያዝያ አንድ በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ለቅሶ ያለቅሳል እንጂ ልነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም አየሁ። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምዕመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነብሴ የማላለቅስ ለምንድን ነው አላቸው። ከዚያች ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸው። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው፣ ለሃላፊ ምግብ ትሰራላችሁ፣ ትደክማላችሁ። የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ የደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንምን አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። ዘጠኝ ሰዓትም ሲሆን መነኮሳቱ ተሰበሰቡ፣ ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሲሄድ አባቴ ወይ መነኮሳቱ ራታቸውን በሉን? አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ሰዎን ለምን አልጠራችሁኝም? አልጠራችሁኝ አለ የከበረ አባት ስለዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰውነ በጎድልን ስለመረጥክ፣ እኛ ግን ስጋውያን ሰዎች ለስጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያመነኮስን በንግግሩ እንደበደለ አወቀ። አባስልዋኖስንም አባት አባቴ ወይኔ በድ ያለውና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደ ደከመች እንድ ከምንስራ ከማርያ ይልቅ ማርታ የተዘጋጀች ሁናለችና ብሎ መለሰለት። የአታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳዛትን ደረሰ። ዕድሜውን በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሶ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው፣ እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በእርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለስልዋን ወስቢ ጸመላይት ዘኮነ ፍትወተ ዓለም ምልቡስ መተመነነ እማመርእ የጽልመተ ኃጣን ደይነ በቆብአ ርእሱ ገጾ ከደነ እየንተ ዘበምድር ይራይ በሰማይ ብርሃነ። በዚችም ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባመቃርስንም ቤተ ክርስቲያን ከበቡ። በአድባራቱ እና በገዳማቱ ያለውን እቃ ሁሉ ማረኩ። መነኮሳትም ተሰበሰቡ፣ በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም እየተከተላቸው የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው፣ ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። ሰላም ለክሙ ለመቃርስ ውሉዱ በባስማቲ ክሙ ለላሃዱ ዘገበር ክሙ ጸሎተን ዘትትየለዱ ከመበድን ጋጼረ አረባውያን ተሰዱ ለቤተ ክርስቲያን ቅዱስ ንዋያ ዘሄዱ። በዚችም ቀን በእስክንድርያ ከተማ በሚገኝ በግብፃውያን መጽሐፍ እንደ እንደተጻፈ በላይ ላይ ግብፅያ ግብፃዊውም እንደጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የረፍቱ መታሰቢያ ሆነ ይላሉ። በወሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበር። የእስራኤል ወሮች በጨረቃ እየተቆጠሩ አመቱን ስለሚዞሩ በዚያች ዓመት ሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያውን ነሐሴ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ በኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ከካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራትን ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው፣ ምድርንም አዘዛት አፏንም ከፍታ ዋጠቻቸው። በበጎ ተጋድሎውና የኦሪትንም ሕግ በመጠበቅ እግዚአብሔር እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደ ሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር። ሰላም ለአሮን ዘሰርገወ በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይኩን በይነ እበዩው ወጽድቁ ውጠተሙ ምድር እንዘ አፏሃ ታበቁ! በቁ ሰበላይ ሊው ተንስኡ ለቆርየ ደቂቁ። በዚችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከረዙንም ጋር በሰማይትነት የሞቱ የቅዱስ ዮስጦስ እና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን።

በጸሎተ ማርያም ማራቂ ተኩሉም ባይስ ባይ ስቡረይ መሐረነ ኢየሱስ ክርስቶስ ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላይት አምላክ ጸሎታ ወረክታ ወምረ ተፍቅሮ ወልዳ ያህሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌን የተጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ጠቅሰው በስርዓታቸው መጻሕፍትና በሲኖዶሳቸው እንደ ጻፉት ሰው በሀሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም። ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሀሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ፣ እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ የወንድምህን ገንዘብ አትመኝ፣ ላንተ ሊሆን አይገባም ተብሎ ተጽፏልና ጌታችን በወንጌል ከእናንተ በፊት ለነበሩት አሴ ስኑ አንዱ ከሌላው ሚስት አይሂድ ያላቸውን እኖ ሰምታችኋል እኔ ግን ሴትን በአይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደ ተናገረ እነሆ በልቡ የኃጢአትን ስራ ያሰበ ሁሉ በግልጽ ኃጢአት እንደ ሠራ ይቈጠራል ልላችኋለሁ። ማርያም ግን በዚህ ዓለም ካለ ስጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም በነብሷም በስጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሰረት የሚሆን ስጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሯ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና ነቢዩ ሰለሞን በምስጋናው መሀሊ ስለ እርሷ የታጠረች ተክል ቦታ፣ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ስጋዋ በር የተለወጠ ጊዜ የለም። የድንጋሌ ስጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ስጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላይክት ዘንድ ድንግልናዋ ሲመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን ቤታችን የተሰጣት ድንግልና ለመላይክትስ እንኳ አልተሰጣቸውም። መላይክትስ ድንግልና ከተሰጣቸው በኋላ ስለ በደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ስጋ በድንጋሌ ነብስ የጸናች ነ በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደ ተገለጸች፣ እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ስጋ በድንጋሌ ነብስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና። እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታደርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቅዱሶ ሰላም ቀን ያውለን